ሰላም ሰላም፣ ውድና የተከበራችሁ ውድ የመንተዋ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? በእያላችሁ በሰላም ዳርቻ በሙሉ ለሰው ልጅ ለተባለ በሙሉ ሰላማችሁ ይብዛላሉ። ዛሬም እንግዲህ ተመልሼ ስመጣላችሁ አዲስ ሰው በቻናሌ ላይ እስከ ዛሬ ድረስ ለማንም ለነዚህ በተለይ ለእማማ ጫቤና ለቢኒያም ቪዲዮ ሰርች አላቅም ማለት ነው። እና በዚህ አጋጣሚ አንዳንድ ቪዲዮዎችን እያያወት አብዛኛው ጊዜ በነገራችን ላይ ማለት ነው እማማጨቤ ሳውዲ አረቢያ ላይ እያለች ነው ማቃት ከዛ ኢትዮጵያ እስከሄደች ድረስ ያው አግኝቻት አላቅም። በርግጥ ግን ሳውዲ አረቢያ ላይ እያለች አውቃታለሁ ማለት ነው። እና እማማጨቤ በትንሹ ላቃት የሚችለው ነገር በትንሹ የምትናደድ የምትበሳጭ በትንሹ የምትከፋ ነበረች ግን በዛ ላይ ደግሞ በጣም ጀግናና ጎበዝ እንደዛም ሆነ በተለያዩ መንገዶች አረበጋል ላይ ሆነ ዩቱብ በምሰራባቸው ፓርት ላ ራሱ በጣም ጎበዝ ብርቱ፣ ለስራም ሁሉ ጊዜ እረፍት ለማግኘት ሳይሆን አብዛኛው ጊዜ ለስራ ለትለይ፣ ገንዘብ ለማግኘት የተሻለ ህይወት ለማግኘት በጣም ጥረት የምታረግ ሴት ነበረች። ከዛ በኋላ ወደ ሀገሯን ገብታ ቤንያምንንም አግብተ በጣም ደስተኛ ህይወት ነው ምን የሚመስለን በውጭ ስናይ ማለት ነው። ግን አሁን አሁን ላይ በጣም ብዙ ነገሮች እየተወሩን ያሉት አብርሃም ቢኒ እያስፈራራት እንደሆነም እያወረች ነው፣ ሚዲያ ላይ ነው። እኔ ከሳውዲ አረቢያ ወደ ኢትዮጵያ ካሄደሽ በኋላ በስልክ ወይም በእና እንደእናንተ ውይይት ላይ ነው ማያት ማለት ነው። እና በጣም ታሳዝነኛለች። ሁሉም ነገር ለካ አላፊ እንደሆነ ነው የገባው። ለምሳሌ አሁን እኛ አረብ ሀገር ላይ ሆነን ሁሉም ነገር በህልማችን በእውናችን ምናስበው ያዝናቸው ፍቅረኞች በሙሉ ሚዲያ ላይ የምናየው ህይወት የምንኖር ነው የሚመስለን ግን ለካ ሁሉም ነገር በቃ እኔ እንጃ ህልም እንደሆነ እንደማምን ነው ያደረገኝ። ማለት ነው ለማንኛውም ለቻና ላይ አዲስ የሆናችሁ ካላችሁ ቤተሰብ አድርጎኝ፣ እንደዚሁም ደግሞ እኔ ቢንያምን እንዚህ አይነት ነው እንዲኖ እያልኩኝ ሳይሆን ቢንያሚን በቻላው መጠን የቻላት ይመስለኛል። አንዳንድ ጊዜ ሁላችንም ሴቶች ስንባል የተለያዩ የየራሳችን እንትኖች አሉን ማለት ነው። ስለዚህ እሷ ጋር ያለውን ነገር ቢንያሚ ያልቻላ ይመስለኛል። እማማጫቤ በነገራችን ላይ አረብ ሀገር ነው ዩቱብ ቻናል ለጀመረችው እኔ እስከማውቀው ድረስ ማለት ነው ግን ለሚዲያ ያላት ፍቅር በጣም ከባድ ይመስለኛል። ከገንዘብ ጋር የተያያዘ ይሁን አይኑ አላቅም። ግን ከገንዘብ ጋር የተያያዘ ነገር ነው ብዬ እንዳላስብ ደግሞ ግዴታ ቢዝነስ መስራት አለባት ብዬ ነው ማስበው። አሁን ሚዲያ ላይ እንደምታዩት ሌላ እነ አብረሽ የሚባሉ እነ ሮታ የሚባሉ ብዙ ልጆች ተጣላን ያልተረገዘ ሕፃን ተረገዘ እያሉ ብቻ ሁሉም ነገር በድራማ መልክ የማይሰራ ጉድ የለም ማለት ነው። እና ምናልባት አንዳንድ ሰዎች ለሀቅ ብቻ የሚኖሩ እኔ አልፈልግም፣ በቃ ገንዘብም ይቅርብኝ፣ እውነተኛ ነገር ይሰራ፣ ሰው ካየ የልን፣ ካላየም ደግሞ የራሱ ጉዳይ የሚል አይነት ሰው በቻልነው መጠን ፈጣሪ ካለ እንለወጣለን፣ ካላለም ደግሞ ይቅር የሚል በሀቀኝነት የቆመ ይመስለኛል ቢኒያም ማለት ነው። ምክንያቱም ቢኒያም ከዚህ በፊት እማማጫቤ ወይም እክራማ ማለት ነው፣ ኢትዮጵያ እስከምትሄድ ድረስ በየትኛው መንገድ ሚዲያ ላይ አይተነው አናቅም። በእማማጫቤ አማካኝነት ነው ቢኒያምን ሚዲያ ላይ ያየ ነው። ከዛ በፊት ደግሞ ሳውዲ አረቢያ ላይ ያለሽ በጣም የሚያስቅ ነገር ማለት ነው። በስልክ ደውላ የሆነ ነገር ፕራንክ አረጋሉ ብለ ነበረ። የዛን ጊዜ ደግሞ ማን ነበረች ጂ የነ ሮታ የነ አብርሽ ያጎቱ ልጅ ማን ነበረች ምትባለው? እሷ ጋ በእሷ ተነጋግሮ ፕራንክ ለማድረግ ቢኒያም ጋር ደውላ ቢንያምን ፕራንክ ስታደረገው የነበረው ምላሽ በጣም ከባድ ነበረ። ገረድነሽ እስከሚባል ድረስ ደርሶ ነበሩ። ያ ቪዲዮ አይኖ ሚዲያ ላይ ተለቆ ሊሆን ይችላል፣ እኔ ግን አልሰማውም። እና ያ ሁሉ ነገሮች ነበሩ። ምንድን ነው ልላቸው የነበርኩት አሁን ለማለት ያሰብኩት ሁለቱም ሁሉንም ነገር ጥለው ለልጃቸው ስሉ አብረው ቢሆኑ ምን ይመስላቸዋል? ሁላችሁን ኮሜንት ላይ አሳውቁኝ እጠብቃችኋለሁ። ሁላችሁን ቤተሰብ እያረጋችሁ አበረታቱኝ። ይህን ያሳ ምን መሰላችሁ ሁሉንም ነገር ትቶ ከዚህ በፊት የነበረውን ነገሮች በሙሉ እንዳልነበረው አርግቶ ህይወት ቢመሩ እውነት የሙላችሁ አራ በቀል ላይ በብዙ መንገዶች ባልና ምስት ተጣልቶ ለሌላ ሰው ወሉ ሁሉንም ነገር ትቶ ማለት ነው ሌላ ልጅ በመሀል ላይ ተወልዶ በኋላ እንኳን ለመሀል ላይ ላለው ልጅ ብሎ ይቅርታ ተባብሎ የጦፈ ፍቅር ላይ ሆኖ የሚኖሩት አረቦችን እናቃለን። የምሬን ነው ምላችሁ። ስለዚህ ህይወት እናንተ እንዳልፈለጋችሁ ላይሆን ይችላል፣ ግን ለልጃችሁ እያላችሁ ሁሉንም ነገር እንዳልተፈጠረ እርሱትና፣ እንደ አዲስ ህይወታችሁን ጀምሩ ብዬ ነው ማስበው ማለት ነው። ለልጃችሁ ስትሉ ብቻ እሷ አሁን ምንም በማታቆ ለምን ትቀጣለ ምንም በማታቆ ነገር ለምን እንደዚህ ታረጋታላችሁ? መሀል ላይ ስታደግ ራሱ ለእናት ያላ ስሜት ለአባት ያለው ስሜት አስቡ። በዛ ላይ ደግሞ አብራችሁ እስከሆናችሁ ድረስ እህት ወንድም ይኖራታል ነው ብዬ ነው ማስበው። ለሁላችሁም ጥሩ ነገር እመኛለሁ። እኛም ደግሞ አረበገል ላይ ሰዎች በሙሉ ጥሩ እመኛለሁ። መልካም ጊዜ። ያመሰግናለሁ። ባይ ባይ